በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ስጋ ሆነ። ሰላም ሰላም፣ እንዴት ናችሁ? አሁን ማሳያችሁ ቀመረ ግዕዝ ነው ማለት ነው። ቀመር ማለት ቀመረ፣ አረቀቀ፣ ሰወረ፣ ሸሸገ ከሚለው የግዕዝ ኃላፊ ግዝ ሲወጣ ዘመድ ሲሆን ዘመድ ዘርስም ሲሆን ቀመር ማለት ድብቅ ስውር ሽሽግ ማለት ነው። ስለዚህ አባቶቻችን ቀመር የሚሏቸው እነዚህን ፊደላቶች እንደ ፊደል እንደ አሃዝ በመጠቀም የረቀቀ ምስጢር ይጠቀሙባቸው ነበር። እነዚህም ከአሃዱ እስከ ሰመንቱ ምእት ሰመንቱ ምእት ይሆናል። ይሄ የመጀመሪያው አቀማመጥ ነው። አበገደ ሀወዘ ሐጠየ ከለመነ ሰአፈ ፀቀረሰተ ሐጸፐፐ ይሄ ደግሞ ሁለተኛው አቀማመጥ ሲሆን በሃለ ሃጀ ነው። ሀለ ሃመ ሰረሰቀ በተ ሃን አከዋዘ የደገጠበ ፀፈፐ ሲሆን የቀመራቸውም እንደዚህ ነው። አሃዱ ይልና እስከ አስርቱ ይልና፣ እስራ፣ ሰላሳ፣ አርባ፣ ሃምሳ፣ ስሳ፣ ሰባ ሰማኒያ ተሰአ ምእት ይልና ክሌቱ ምስ ሰለሱ እያለ እስከ ሰመንቱ ምእት ድረስ ይደርሳል ማለት ነው። እንግዲህ ይህ ቀመር ኢየሱስ የሚለው አዳም የሚለው እና እግዚአብሔር የሚለው ቀመሩ አንድ ነው ማለት ነው። ኢየሱስ የሚለው እዚህ ጋር አርባ ያሳያል እዚህም ጋር እንደምናየው አርባ ነው ማለት ነው። እዚ ጋ ተሰዓቱ ተሰዓ ያሳያል ዘጠና ማለት ነው። እዚህም ተሰዓ እዚ ጋ ተሰዓ ያሳያል ማለት ነው። እዚህ ኢየሱስ የሚለው ኢየሱስ የሚለው ደግሞ ሰ እዚህ ጋር ሰባቱ ነው። እዚህም ጋር ሰባቱ ሰባቱ በኢንዶ አረቢክ እዚህ ጋር ለመመሰከሪያ ለእናንተ ጽፌላችኋለሁ። ስለዚህ እዚህ ድምር እዚህ ጋር አሃዱ እንዳል ታሳቢ ሆናል። ክሌቱም ስንል ምእት ስንል ሁለት መቶ ማለት ነው። ስለዚህ አሃዱ ምእት ስንል ደግሞ ምእት አርባ አራቱ መቶ አርባ አራት ማለት ነው። ስለዚህ ሲደመር ተሰዓቱ ይመጣል። አንድ ተደምሮ አራት አምስት፣ አምስት ተደምሮ አራት ዘጠኝ ይመጣል ማለት ነው። አዳም የሚለውን ስናይ እዚህ ጋር አርባ ወስዷል፣ ደደሞ እዚህ ጋር ምዕት ይወስዳል። ምዕት ወስዷል መ ደግሞ እዚህ ጋር አርባአቱ ወስዷል። አርባ አቱን እዚህ ጋር አስቀምጠናል ማለት ነው። የዚህ ድምርም ምዕት አርባ አርባቱ ይሆናል። በሂንዱ አረቢ አርባ ተደምሮ መቶ ስንት ይሆናል? መቶ አርባ ሲደመር አራት መቶ አርባ አራት። ስለዚህ አንድ ተደምሮ አራት አንድ ተደምሮ አራት አምስት አምስት ተደምሮ አራት ዘጠኝ ይሆናል ማለት ነው። ስለዚህ ዘጠኝ መጠማት ነው። እግዚአብሔር የሚለውንም ስንመለከት እዚህ ጋር አርባ ያሳያል። እዚህ አርባ ስለሰጠነው አ ስለሆነ አርባ ሰጥናል። ገ ደግሞ እዚህ ጋ ክሌቱ ምዕት ያሳየናል። ው እዚ ጋ ክሌቱ ምዕት ዘ እዚ ጋ ሰማንያ፣ እዚ ሰማንያ ሰጠን አ አርባ ስለሰጠን አርባ ሰጥናል። በእና ሃር የሚለው ብሔር የሚለው እዚ ጋ ሃ ሰለስቱ ነው። እረ ስድስቱ ነው በደሞ ተሰዓቱ ነው እዚህ ጋር እነዚህን ስንደምራቸው አርባ ተደምሮ ሰማያ ተደምሮ ሁለት መቶ ተደምሮ አርባ ተደምሮ ዘጠኝ ሶስት ስድስት ስንደምራቸው ሶስት መቶ ሰባ ስምንት ይመጣሉ። ሶስት መቶ ሰባ ስምንትን እንደገና ደግሞ አሁንም እንደምረዋለን አንድ ተደምሮ ስምንት አንድ ተደምሮ ስምንት ዘጠኝ ይሆናል ማለት ነው። ስለዚህ እነዚህ አምስት ዲጂት ቢሆን እስከ የመጨረሻ ውጤት እስኪገኝ ድረስ ማድረግ ነው መደመር ነው ምንት መደመር ነው። ስንደምረው ይህን ውጤት ይሰጥናል። የመጨረሻ ውጤት ቀመሩ ነው ይቀመጣል ማለት ነው። ስለዚህ ይሄ ቀዳማዊ አዳም የምንለው ከመሬት መሬታዊ የምንለው ውጤቱ ዘጠኝ ነው። ዳህራዊ አዳም ኢየሱስ ክርስቶስ ከሰማያ ሰማያዊ የምንለው ውጤቱ ዘጠኝ ነው። መጀመሪያ ቃል ነበረ ቃልም እግዚአብሔር ነበረ ስንልም እግዚአብሔር የሚለው ደግሞ እዚ ጋር ዘጠኝ ይሆናል ማለት ነው ውጤቱ። ስለዚህ ይህንን አባቶቻችን የሚያመሰጥሩት አመስጥረው ከብሉይ ኪዳን እስከ አዲስ ኪዳን ድረስ ከኦሪዘፍ ድረስ እስከ ዮሐንስ ራእይ ድረስ የረቀቀ ሚስጥር ያለው ሲሆን ይህንን እኔ በጭልፋ ከውቅያኖስ በጭልፋ በማንኪያ እንደመጨለፍ ያህል ለእናንተ ቀመር የሚለውን መልስ ለመስጠት ያዘጋጀሁት ነው ማለት ነው። ለእናንተ እንዲደርስ ማለት ነው። እናንተም ለብዙሃኑ እንድታጋሩልን ይጠይቃለሁ። ሌላ ጊዜም እንደዚሁ ተመሳሳይ ነገሮች ለእናንተ የማጋራቸው ይሆናል። አመሰግናለሁ። ሰላሙ ነው።